የሰማዩ ይሁዳ ዓለም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ የዋንን ያሳታት እጅግ ገበ የሚያስፈራ አውሬ ውስጥ ሆኖ አልነበረም። ቅዱስ ኤፍሬም ሶሪያዊ እንዳለው ሰይጣን መልአክ መስሎ አልመጣም፣ ወይንም እንደ ገዳመ ቆሮንቶስ ሆኖ አልተገለጠም። እጅግ ግዙፍ በሆኑት በብሄሞትና ሌዋታን አምሳል ወደ እነርሱ አልመጣም። በሾለ ጥርስ በሚያስፈራ ገጽ ወደ እርሷ የመጣ ልዩ አውሬም አልነበረም። ለነገሩ እጅግ የሚያስፈራ አውሬ መሆኑ ቢሆን አዳምና ሔዋን ከውርቀት በፊት ፍርሃት አልነበረባቸውም። በጥንተ ተፈጥሮ አራዊት አዳምን ይፈሩት ነበር እንጂ የትኛውም አውሬ አዳምና ሔዋንን አያስፈራቸው ነበር። ሰው ወደ አዳማዊ ቅድስና ሲመለስም ከአራዊት ጋር አብሮ ቡሆን እንደሚቀለው የብዙ ቅዱሳን ሕይወት ምስክር ነው። ሕይወትና ቅዱሱ ሰው በላተኛ አውሬዎችን ሲቀርባቸው ሲመለከቱ አውሬነታቸው ይገራል ይገራል። እንደ ጌታቸውም ያዩታል። በፊቱ አጎንብሰው እግሩን ይልሳሉ። አዳም በገነት ሳለ ስም ሲያወጣላቸው የነበረው መዓዛ ከእርሱ ሲወጣ ሸቶታል ይላል። ይሳዝ ዘመናዊ ሰዎች ከእንስሳት ጋር በቃል እስከመነጋገር በሚደርሱበት በዚያ የፍጹምነት ዓለም ውስጥ ሰይጣን ወደ ሔዋን የቀረበው የሰው ልጅ አሁን ውሻን በሚያቀርብበት የታማኝነት ልክ ለአዳምና ሔዋን ቅርብ በሆነ እባብ ነበር። የዛሬውን እባብ አታስቡ። ዛሬ ከእባብ እንዴት እንደምንሸሽና እንደምንጸየፍ አድርጋችሁ አታስቡት። ከመጀመሪያው እንዲህ አልነበረም እባብ የሰው ልጅን ቀርቦ ከሚያገለግሉት እንስሳት አንዱ ነበር ከሰው ጋር ያለው ጠላትነት የሚመጣው ከእርግማን በኋላ ነው ይላል ቅዱስ አፈወርቅ አባ ዮሐንስ ዘደማስቆም እባብ ከአራዊት ሁሉ ለሰው የቀረበ ነበር በአማራ ያካሄዱ ቀርቦ ሰውን ያነጋገረው ነበር በአታላይነቱም ለሰው የባሰውን ክፋት አስተዋወቀው ምዕራፉ ሲጀምር እባብ እግዚአብሔር አምላክ ከፈጠረው ከምድራሩ ሁሉ ይልቅ ተንኮለኛ ነበር ብሎ ይጀምራል። ጌታችን ለደቀ መዛሙርቱ በተኩላዎች መካከል እንደ በግ ሲልካቸው እንደ ርግብ የዋ እንደ እባብ ብልሆቹ ሁኑ ብሎ ከየእንስሳቱ አንዳንድ ምሳሌነትን ሲጠቅስ እባብን በብልህነት አንስቶታል። ቅዱስ ጳውሎስም ነገር ግን እባብ በተንኮል ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጡ እየፈራሉ በማለት የእባብን ተንኮልነት ገልጿል። ከተንኮልም ባሻገር መጽሐፍ ቅዱስ እባብን የተሳለበት አንደበት የነበረ መሆኑን ምላሳቸው እንደ እባብ ሳሉ በማለት በንጽጽር ይናገራል በእርግጥ መጽሐፍ ቅዱስ ስለ እባብ ሲናገርም እባብን ሲራገምም በአብዛኛውም በእባብ ስጋ ተሰውሮ የሰው ልጅ ከገነት ያስወጣው ዲያብሎስ በእባብ በኩል እየወከለም ጭምር ነው። ሆኖም እባብ ተንኮለኛና ብልህ ነው ሲባል የእባብ ተንኮለኝነትና ብልህነት ከምድራዊ ሁሉ ብቻ መሆኑን መዘንጋት አይገባም። እባብ በጥበብ የሚበልጠው ማሰብ የማይችሉትን እንስሳትን ነው እንጂ ከጠቢብ የሰው ልጅ ጋር የሚደራረስ አይደለም። ቅዱስ ጳውሎስ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል እንዳለውም ከእንስሳት ጥበብ ይልቅ የሰው ልጅ ሞኝነት ይጠበባል። ከሰው መካከል ሞኝ የሚባለው ሰውዬ እንኳን ከእንስሳት ሁሉ ጠቢብ ከሚሆነው እንስሳ በላይ ጠቢብ ነው። ቅዱስ ኤፍሬም ሶሪያዊው የእባብ ተኮልነት ለአዳምና ለሔዋን ጥበብ ጋር ሲነጻጸር ሞኝነት ነበር እንዳለው ነው። እባብ ከሔዋን ጋር ያደረጉት ምክክር ወደ ዝርዝር ይዘቱ ሳንገባ ውይይቱ በራሱ ስህተት ነበር። ሐዋርያው አትሳቱ ክፉ ባለንጀርነት መልካሙን አመል ያጠፋል እንዳለው ሔዋን ከእባብ ጋር እንደ ባለንጀራ አፍላፍ መቅጠሟና ከዚያም አልፎ ከእባብ ምክር መቀበሏ በራሱ አሳፋሪ ስህተት ነው። ሔዋን ልትፈጠር ስትል እንደ ምክንያት የተነገሩን ቃል አስታውሱ። አዳም ለእንስሳት ሁሉ ስም ካወጣላቸው በኋላ ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር ይላል። ለአዳም እንደ እርሱ በእግዚአብሔር አርያና አምሳል የተፈጠረ ረዳት በፍጡራን ሁሉ ስላልነበረው ለእርሱ ረዳት ልትሆን የምትችለው ሔዋን ከጎኗ አጥንት ወስዶ አበጃጅቶ ወደ እርሷ መጣለት ለዚህም የሰው ልጅ ረዳትና የሐሳቡ ተካፋይ መሆን የሚችለው እንደ እርሷ ያለ ረዳት የሰው ልጅ መሆኑን እንረዳለን ከአዳም ጋር ረዳቱ ልትሆን የተፈጠረች ሕዋን ግን እንስሳ ነባብ ረዳቷና አማከሪ አደርጋ ራሷን አዋረደች ዘፍጥረት ምዕራፍ ሁለት ቁጥር ሃያ ቅዱስ ኤፍሬምም ይህንን ሲገልጽ የሚያነጋግር የእርሷ የተፈጥሮ ወገን ነበረን አልነበረም። እባብ ለእርሷ ተገዢ ከሆኑ ከእንስሳት ወገን ነበር። ሔዋን ግን የእባቡን ቃል አመነች፣ የእርሱን ምክር ከፈጣሪዋ በለጠ ነው ብላ ተቀበለች። ይቅል ሊባል በማይችል መታለል ተታላ ነበር ይላል። ቅዱስ አባ ጊዮርጊስ ዘጋስጫ ደግሞ ሴት አገልጋይ እመቤቷ እንደምትመክር ለእርሷ እንደሚቀና ሆኖ እባብን መከራት ከአሳታት በኋላ ግን የልጆቿ ነግን ለመንከስ የሚጠባበቅ ጠራት ሆናት ሲል የሔዋንና የእባብን ወዳጅነት ከእመቤትና ቤትና ከደንገጡር ቅርበት ጋር አነጻጽሮታል። ሔዋን ከእባብ ጋር በነበራት ቆይታ የከበረው እግዚአብሔርን ቃል ዘርዝራ ለእባብ አስረድታለች። ከዚህ ብሉ የሚል ትእዛዙንና ከዚያ አትብሉ የሚለው ሕጉን በረድፍ በረድፍ አድርጋ እያስቀመጠች አምላክ ላከበረው ፍጡር ለአዳም የነገረውን ምስጢር ለተናቀው እንስሳት ታብራራዋለች። ከፍ ብለን ባየነው በአባ ጊዮርጊስ አገላለጥ መነጽር እንኳን ብናየው አንድ የንጉሥ ከፍተኛ ባለስልጣን ንጉሥ የነገረውን ዜጎችን አደጋ ላይ ሊጥል የሚችል አደገኛ የሞት ሲረት ምስጢር ሁሉ ዘርዝሮ ለቤቱ አገልጋይ አያወራም። ሔዋን ግን የሰው ልጅን የዘላለማዊነትና መዋቲነት እጣ ፈንታ የሚወስነውን መላውን ዓለም አደጋ ላይ ሊጥል የሚችል አምላካዊ ሕግ ለእባብ መተንተን ጀመረች። በወንጌልም በእግራቸው እንዳይረግጡት ተመልሰው እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ተብሎ ተጽፏልና ሔዋን ግን መለኮታዊ ምስጢር በእባብና ዲያግኖዝ ፊጣለች። እባብም ለእግዚአብሔር ትቦታ አላቸው የሚለው ቃል በእግሩ እንደ ሐሰት ረገጠው እርሷንም ባሏንም ተመልሶ ነከሳቸው ይላል አፈወርቅ። ለመሆኑ ከእባብ ጀርባ ተደብቆ የሚልከሰከሰው ማን ነው? እንግዲህ በእባብ ውስጥ ተደብቆ የሰው ልጅን ክፉ ምክር የሚመክረው እርሱ ማን ነው? አንደበት ካልተዋሰ ማውራት የማይችለው በእባብ የጀመረውን ክፋት በየዘመናቱ በየፍጥራኑ እየገባ ክፋትን የሚዘረው ጠላት እርሱ ማን ነው? ሰይጣን አይደለምን? በእርግጥ ሰይጣንን እንዲያከፋው ምንድን ነው? በሰው ልጅ ሲያነሳሳው ያነሳሳው ምንድን ነው? አንዳንድ ሰዎች እግዚአብሔር ሰይጣንን ባይፈጥሮ ኖሮ እኮ ይሄ ሁሉ ችግር አይፈጠርም ነበር ብለው በራሳቸው ድምዳሜ ተክዛሉ። ሴጣን የፈጠረው ግን ሴጣንን የፈጠረው ግን እግዚአብሔር አይደለም። ኮይ ጉድ አዳማን ፈጠረው ትልኮልከኝ ሴጣንን የፈጠረውማ ራሱ ሰይጣን ነው። እግዚአብሔር የፈጠረው ሰማሊያል ወይም ሳጥነል የተባለውን እጅግ የተዋበ ሊጋርድ የተቀባ ኪሩ ብሩ መልእክተኛ፣ የአጥቢያ ኮከብ የሆነ መልአክ ነበር እግዚአብሔር የፈጠረው በኢደን ገነት የነበረ የከበረ እንቁ ልብስ ሆነለት። በእግዚአብሔር ተራራ የሚኖር አለቃ ነበር። ከተፈጠርክበት ቀን ጀምረ በደልህ እስከሚገኝብህ ድረስ በመንገድ ፍጹም ነበር ተብሎ እንደተጻፈ እግዚአብሔር የፈጠረው እጅግ የተዋበና በቅድስና የተሸለመ መልአክን እንጂ ሰይጣንን አልነበረ። እናት ልጅ ወልዳ በኋላ ልጁ አድጎ ሌባ ቢሆን እርሷም ልጅን እንጂ የባን ወለደች ልትባል እንደማይገባ፣ እግዚአብሔር ፍጹም መልአክን ፈጠረ እንጂ ራሱን ወደ ረከሰ ፍጥረት ከሳሽነት በነጻ ፈቃዱ የለወጠው ራሱ ሰይጣን ነው። ቅዱስ ሆኖ ተፈጥሮ የረከሰ ክብር ሆኖ ተፈጥሮ የተዋረደ እርሱ ነው። ስለዚህ እግዚአብሔር ሳጥናኤልን እንጂ ሰይጣንን አልፈጠረም። የሚያብከነክነው ካለ መጽሐፍ ቅዱስ ሞትንም የፈጠረ እግዚአብሔር አይደለም። ምን ይላል? ወዲያማ ማን ፈጠረው ካልከኝ፣ ጠቢቡ ሰለሞንም እንዲህ ይላል፤ እግዚአብሔር ሞትን አልተፈጠረምና ነዋሪ ሆንዘን ሆን ዘንድ ሰው ፈጥሯልና እግዚአብሔር የዘነጉ ሰዎች ግን በቃል ጠሩት፣ ባለንጀራም አደረጉት፣ በእርሱም ጠፉ። ሰማሊያ የተባለው መልአክም ስለምን ወደቀ? በአጭሩ በልዑል እመስላለሁ ስላለ ነው። በእግዚአብሔር ስፍራ ሊሆን አምላክነትን ፈልጎ መላእክቱንም ሊያስታቸው ስለሞከረ ነው። ነቢዩ ኢሳይያስም ለዚህ አሳዛኝ መልአክ እንዲህ ሲል ሙሽ ወርድለታል አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን የሚያዋርድ አንተ ሆይ እንዴት ከምድር ድረስ ተቆረጥክ! አንተን በልብ ወደ ሰማይ አድርጋለሁ፣ ዙፋኔም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜን ዳርቻ በምስብስብ ተራራ አቀምጣለሁ፣ ከደመናቸውም ከፍታ በላይ አደርጋለሁ፣ በልዑልም እመሰላለሁ አልክ። ሌላው ነቢይም ነቢዩ ሕዝቅኤል ሲል ስለ ሳጥናኤልና ተከታዮቹ ጽፏል። በውበት ምክንያት ልብ ኮርቷል፣ ከክብር የተነሳ ጥበብህን አረከዝ በምድር ላይ ጣልሁ፣ ያዩህም ዘንድ በነገሥታት ፊት ሰጠው። በበደልህም ብዛት፣ በንግድም ኃጢአት መቅደስን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እሷን በልተሃለች በሚያዩ ሁሉ ፊት በምድርም አመድ አድርጌ ያለሁ ይላል ትንቢተ ሕዝቅኤል ምዕራፍ 28። ሴጣን በትዕቢቱ ወደቀ። ረብቻ አልነበረም። ልብ አድርጉ፣ ትዕቢት መልአኩን ሴጣን ያደርጋል። ትሕትና ደግሞ ሰይጣናዊ ሕይወት ያለውን ሰው መልአካዊ ያደርጋል። ሰይጣን የወደቀው በዝሙት አይደለም፣ በስካር በጥጋብም አይደለም። ከተፈጠረ እስካሁን እህባፉ በአፉ እህል ያልዞረ ጾመኛ ነው። እርሱ የጣለው ትዕቢት ነው። ያለ ትሕትና ድንግልናን የሚጠብቅ ሰው ከሰይጣን አይሻልም። ትዕቢተኛ ጾመኛ የሱ ቢጤ ነው። ለአባ ሙሴ ጸሊም እንደተነገረው አንተ ትጾማለህ፣ ሰይጣን ማይበላም። አንተ ትተጋለህ፣ ሰይጣን እንቅልፍ አያውቅም። ሰይጣን የምትችለው በእርሱ ዘንድ የሌለ ነገር ትሕትና ብቻ ነው። ቅዱስ አትናቴዎስም እንዲህ ይላል፣ ሰይጣን ከሰማይ የወደቀው በዝሙት በስርቆት ወይንም በማመንዘር አይደለም፣ በትዕቢቱ ነው ወደ ሰማይ አድርጋለሁ ዙፋኔን ከመላእክት በላይ አድርጋለሁ በሉልም እመሰላለሁ ስላለ ነው። ነጻ ፈቃድ ከሰው ልጅ በፊት ለመላእክት የተሰጠ ጸጋ ነበር። እግዚአብሔር እንደፈጠራቸው ከመላእክቱ ራሱን የሰወረውም የተሰጣቸውን ነፃነት ተጠቅመው ፈጣሪያቸውን እንዲያውቁና መርጠው እንዲያምኑበት ነበር። ሳጥኔል አስቀድሞ እውነት ባለበት ስፍራ ላይ ቢፈጠርም እርሱ ግን በተፈጠረበት እውነት ስፍራ ላይ ጸንቶ መቆም አልቻለምና በነፃ ፈቃዱ ከነበረበት ቦታ ወጣ። ጌታችን ሲገልጠው እውነት በእርሱ ስለሌለ በእውነት አልቆመም ብሏል። ዮሐንስ ወንጌል ምዕራፍ ስምንት ቅዱስ ባስሌዎስ እንዲህ ይላል፣ ሰው በምን ክፉ ምክንያት ክፉ ይሆናል? በነፃ ፈቃዱ ምክንያት ሰይጣን ስለምን ክፉ ሆነ? እርሱም በነጻ ፍቃዱ ምክንያት ነው። ገብርኤል መልአክ ነው፣ ከእግዚአብሔር ፊት መቆምን መረጠ። ሰይጣንም መልአክ ነው፣ ከተሰጠው ቦታ ለዘላለም ይወደቀ። ነጻ ፍቃድ አንደኛውን ከስፍራ አስቀመጠ፣ ሌላኛውን ግን በነጻ ፍቃድ የመረጠውን ምርጫ ወደ ምድር ጣለው። ሰይጣን አሁን ቤተቤት ጉዞን ትቶ ቢጸጸት እግዚአብሔር ይቅር ይለው ዘንድ የታመነ አምላክ ነው። አሁንም ድረስ የቅዱሳን መላእክትም የሰራዊት አጋንንትም ነጻ ፈቃዳቸው እንዳለ ነው። ወመላእክትኒ አመፈቀዱ ከመአብሱ መባሄት ለሰይጣናትኒ አማፍቀሩ ከመነሱ ድው ሎሙ ከመ ይኩን ኮነኔ በጽሉት። መላእክትም ሊበድሉ ቢወዱ ስልጣን አላቸው፣ ሰይጣናትም ንስሐ ሊገቡ ወዱ ተሰጥቷቸዋል። ይህም ፍርድ በሚገባ ይሆን ዘንድ ነው። ችግሩ አጋንንት ንስሐ ይገቡ ዘንድ ትዕቢታቸው አይፈቅድላቸው ደግነቱም ቅዱሳን መላእክት ይበድሉ ዘንድ ትሕትናቸው አይፈቅድላቸው። ከእግዚአብሔር ጋር ያላቸው የማያቋርጥ የምስጋና አንድነት ለኃጢአት ሀሳብ ፋታ ይሰጣቸው። አንዳንድ ሰዎች ግን እግዚአብሔር ሰይጣንን ለምን ይቀራይሎም ብለው ይጠይቃሉ። ሰይጣንን አልተቀበለም እንጂ ኢትዮጵያዊቷ ቅድስት ክርስቶስ ሠምራ ለብዙ ክፋት ምንጭ የሆነ ሴጣንም ማርልኝ ብላ ጸልያለች። እግዚአብሔር ምሕረቱ ለሁሉም ቢሆን ሴጣን ራሱ በነጻ ፈቃዱ ማረኝ እስካላለ ድረስ አስገድዶ ምሕረትን አይሰጠውም። ምሕረት የሌለው ጠላት ተብሎ የሚጠራው ሴጣንም ምሕረት የሌለው ለራሱን ጭምር ነውና የጸጸት ምልክትን አሳይቶ አያቅም። ስለዚህ ጥያቄ መሆን ያለበት እግዚአብሔር ሰይጣንን ለምን ይቅር አይለውም፣ ሳይሆን ሰይጣን ለምን እግዚአብሔር ይቅር በልኝ አይለውም። ዲያብሎስ በሰውነት ሲቀልል ከሚያደርጋቸው ነገሮች መካከል ራሱን እንደተበደለ ይመስላል እና የሰው ልጆች እርሱ ተቆርቋሪ እንዲሆኑ ማድረግ ነው። ከዚህም በተጨማሪ ራሱ ከማዕረጉ እንደተሻረ የመላእክት ሰራዊት አባል ሳይሆን ከእግዚአብሔር ተቃራኒ የቆመ ሌላ አምላክ አድርጎ ራሱን በማግዘብ በብሰው ሰዎች ልብ የውሸት የምንታራዊ ምስል ተክሏል። ሰይጣን የእግዚአብሔር አቻ ተገዳዳሪ ኃያል ሳይሆን ከመላእክት ሰራዊት አንዱ የነበረ ከክብሩ የተዋረደ መልአክ ብቻ ነው። ሲኦልም የሰይጣን እስር ቤት እንጂ ግዛቱ አይደለም። አንዳንድ ሰዎች ደግሞ እግዚአብሔር ለምን ጨርሶ ሰይጣንን አያጠፋው? ያጠፋው እሱ ከጠፋ ሁሉም ችግር አብሮ የጠፋ የለምን? ብለው ይጠይቃሉ። እግዚአብሔር ይህ ማድረግ የሚቻለው ቢሆንም የማያደርግባቸው አምላካዊ ምክንያቶች አሉት። እግዚአብሔር የተቃወሙትን ሁሉ ከመኖር ወደ አለመኖር ብን ትንና አድርጎ የሚያጠፋቸው ቢሆን ኖሮ እሱም ማምለክ የምርጫ ጉዳይ ሳይሆን የህልውና ጉዳይ ይሆናል። የቀሩት መላእክትም እግዚአብሔር በማመን የሚጸኑት በፍላጎታቸው ሳይሆን እንደ ሰይጣን ጨርሶ ላለመጥፋት ፈርተው እንደሆነ ነበር። ከዚያ ውጪ ሰይጣንና አጋንንቱ ፍርድ የሚጠብቁ ኃጢአት ያደረጉ መላእክት ናቸው። ሁለተኛ የጴጥሮስ መልእክት ምዕራፍ ሁለት ቁጥር ቁጥራራት ኃጢአትን ያደረጉ ሁሉ ወዲያው እልም አድርጎ ሊያጠፋ ፈቃዱ ከሆነ የአሰራር ፈቃድ በሰማይ እንደሆነ እንዲሁም በምድር ትሆን የምንልኛ የሰው ልጆችን ሳይነካ ነይተው እግዚአብሔር በምድር ላይ ያሉ በደለኞችን የካዱትን ሁሉ ጨርሶ ላጥፋቸው እንደማይ ሁሉ በሰማይ የበደሉትን ማጋነን ከክብራቸው አዋርዶ እስከ ታላቁ ፍርድ ድረስ ጠብቋቸው እንጂ ጨርሶ ልናቸውን ላጥፋ አይልም። ይሁዳ መልእክት ምዕራፍ አንድ። ውድ የፍሬ ሃይማኖት መንፈሳዊ ቻናል ቤተሰቦች ቻናላችን እንደሚያሳየው አብዛኞቻችን ቪዲዮን የምታዩ ወንድሞችና እህቶች ቻናሉን ሰብስክራይብ ያደረጋችሁ ናቸው። ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር እንዲሁም ኮሜንት በማድረግ እንድታግዙን በእግዚአብሔር ስም እንጠይቃለን።